እንዴት አደሩ የኔ እናት እንዴት አሉልኝ ደህና ነዎት ሰላም ልንት እንዴት አሉ ደህና ነዎት ደህና ነኝ ምን ሆነው ነው እንዲህ እንደሚሉ አሞኝ እየተንቀጠቀጡ እኮ ነው እንዲህ አሞኝ አይደል ምን ሆነው ነው የእኔ እናት ምኑን አወቅኩት የያዘኝ ቹት ነው እዚች የሚኖሩ አዎ የለኝም አንድ እኔ ሆነኝ

ድርም ለሕክምና የሚታዩበት ሕክምና ድርም እንሰት እሺ፣ አመሰግናለሁ። ምስጋና አደርጋለሁ። ያሰንበተልኝ ወለተ ኢየሱስ ትባላለች እናቴ፣ መርቆኝ እመረቃለሁ። ወለተ ኢየሱስ ይችን አስር ሺህ ብል ካልታለች ያቆይልኝ፣ ያሰንብተልኝ፣ አሜን እኔ እናት እድቢያቸውን መንገድ ያበባቸው እንዲባቅ ያርገልኝ አሜን። ያስባችሁ ህክን ይሙላልኝ አሜን። እችን አስር ሺ ብር ደግሞ እንጨምረውት ያዙና ያቆይልኝ አንዲትት ልጆችን ይመርቁልኝ ወልደ ተንሳኤ ወለተ ተንሳኤን በጾለት ያስቡልኝ ካሉ በችግር እንዲወጡልኝ ይብለውታለች። ይሽ እንዲያው ተጎልቸው ውላለሁ፣ አራለሁ ለዚህ ስጎበብ ነ ያሳልትልኝ ያቆያችሁ። እድሜያችሁ መንገድ አበባችሁ ደማቅ ይሁን። ያቆይልኝ የጤፍ ዘር የምቦይ ዘር ያርጋችሁ እንደ ወርካ ዘፈፍ፣ እንደ ችባህ ለምለም ያርጋችሁ። እድሜያችሁ መንገድ ያርግልኝ። ያቆልኝቆጥለምለምምነው እድሜያችሁ አበባ ይሁን። ተባረኩ ብርኩን ያቆይልኝ። አሜን። ጤናህን እድሜን ይስጠ። አሜን እናት ተባረኩ። አሁን ምቾት የሚያንቀጠቅጦትን ሁሉ ይታከሙ። እሺ እናት ደስ ብሎታ። እሺ፣ አክ ደስ በጣም ደስ ነ፣ ያለ ደስ ያለውን እድሜ እና እንጀራ ይስጣችሁ። አሜን። እናት ደስ ያለ እድሜ እና እንጀራ ይስጣው ለሙላው። አሜን። እናት እድሜያችሁን እናንተን ይስጥልኝ። እድሜያችሁን ይስጥልኝ። አሜን አንድዬ መዳን ኢየሱስ ክርስቶስ ሰማለም ሰሱ ወደረ ለካስ መዘርግ እድሜ ይስጣችሁ። የእናንተን እድሜ ነው የምለም፣ እሺ። ምን ጊዜም የናንተን እድሜ ነው የምለም፣ እሺ። ያር ሰላም።